ይህ የሚታየው ስፍራ እንዲህ አልነበረም። በወቅቱ ስፍራው በከፍተኛ ጫካና ቁጥቋጦ የተሸፈነ በመሆኑም ይህ አካባቢ እንዲህ እንደ ዛሬው ለእርሻ ምቹ ይሆናል ብሎ የገመተም አልነበረም። በግብርናው ኢንቨስትመንት የተካኑት አቶ አለማየሁ መኮንን በ1999 ወደ ሃላባ መጥተው ይህንን አድርገው አሳይተዋል። ባህላባ ምድር ጫካን መንጥሮ በማልማት ለግብርናው ኢንቨስትመንትም ትልቅ መነቃቃትን የፈጠሩ አልሚ ባለ ሀብት ነበሩ። እርሳቸው በከፍተኛ መስዋዕትነት ጫካውን መንጥሮ ያስጀመሩት የግብርና ኢንቨስትመንታቸው ከእርሳቸው ማረፍ በኋላም ቢሆን በቤተሰባቸው መተካካት ማለትም በባለቤታቸው ወይዘሮ ዙፋንና በልጆቻቸው አማካኝነት ተጠናክሮ ቀጥሏል። በጣም በሰፊው ነው የተንቀሳቀስን ያለ ነው። ይሄ የእሱ ራእይ ነበረ። እሱ ዛሬ በህይወት የለም አርፏል። እግዚአብሔር በገነት መንግስት ተሰማያት ያሳርፍልን። ራዩ ነው እሱ በጣም ትልቅ ስራ እየሰራ ያለው። እኛ ደግሞ አሁን እኔ ተክቼ ደግሞ ይሄንን የምታዩትን ስራ እየሰራው ነው ያለሁት። ከፍተኛ ምርት ላይ ነው ያለሁት። ቀጣይ እንግዲህ አሁን ከዚህ አጨዳ በኋላ በመስኖ እንደገና በጋን ለመስራት አስበናል። እዚህ ኢንቨስትመንት ፕሮጀክት ዋናው ዓላማ እና ቅዱ በተለያዩ የልማት ዘርፎች ተሳትፈን የተለያዩ አቅርቦትን በማቅረብ አካባቢው ማህበረሰብን እንዲሁም ለአገር የእኩላችንን አስተዋጽኦ በማድረግ የአገር ኢኮኖሚ ላይ ትልቅ አስተዋጽኦ ማድረግ ይጠበቅብናል ብለን ስራችን እየሰራን ያለንን ማረጋገጫችን እንግዲህ እየሰራን እንገኛለን። ከሰራን ደግሞ የማናሳካበት ምንም ምክንያት የለንም። ዋናው መስራት መነሳሳት ብቻ፣ የስራ ተነሳሽነት እንዲኖረን ነው የምንፈልገው። ከልጆቻቸው መካከል አንዷ የሆነችውና በዲግሪ መርሃ ግብር የኮምፒውተር ሳይንስና የአግሪካልቸራል ማኔጅመንት ተማሪ የሆነችው አዶናይት አለማየሁ የአባቷን የእርሻ ኢንቨስትመንት በቅርበት በመደገፍ የምትገኝ የቤተሰቡ አባል ስትሆን በስራዋም ታታሪ እንደሆነች ይነገራል። አዶናይት አባቷ በ1999 የግብርና ኢንቨስትመንት እንቅስቃሴውን እንዴት እንደጀመረ ስትገልጽ እንዲህ ታብራራለች። እዚህ እርሻ ላይ ሁሌ ከአባቴ ጋር እንመጣ ነበረ፣ ልጆች ሆነን እና ከዛ ጊዜ ጀምሮ ፍላጎቱም ነበረኝ። ሶ አሁን እሱን ፍላጎቴን ከትምህርት ጋር በማድረግ በማገዝ ለመስራት ጀምሬያለሁ። የድርጅታችን ስም አለማየሁ መኮንን የተቀናጀ እርሻ ይባላል። የጀመረው በአባቴ አማካኝነት ነው። አባቴ አለማየሁ መኮንን ይባላል። በእሱ አማካኝነት ነው የጀመር ነው። አባቴ የሐረማያ ዩኒቨርሲቲ በአግሪካልቸር አንድ ኢኮኖሚክስ ትምህርት ነበረ የተመረቀው። ከዛ በኋላ ተመርቆ የተለያዩ የመንግስት እርሻዎች ላይ ይሰራ ነበረ በኃላፊነት። ከዛ በኋላ ግን በዋነኝነት ወደዚህ እርሻ እንዲገባ ወደዚህ እርሻ ስራ በሰፊው እንዲገባ ያደረገው ሰፊ መሬትና የተፈጥሮ የጸጋ የታደለች ሀገር እንዴት የድህነት ተምሳሌ ትሆናለች በሚል ቁጭት ወደዚህ ስራ ሀላባሌ በመምጣት 750 ሄክታር በመቀበል ነው ወደዚህ ስራ ይገባል በ1999 ዓ ም ከአባታቸው ህልፈት በኋላም የአባታቸውን ፈለግ በመከተል ቤተሰባቸው ስራውን አጠናክሮ እንደቀጠለም አዶናዊት እንዲህ ታስረዳለች። ከዛ ወደዚህ እርሻ ላይ ከገባ በኋላ ብዙ ጊዜ ሰርቷል። እንዲሁም ለአካባቢው ማህበረሰብ የከፍተኛ ድርቅን የመቋቋም አቅም ያላቸውን የአባራያ በቆሎ ብዜቶች ለማህበረሰቡ ያቀርብ ነበረ። ይሄ ብቻ ሳይሆን ያለውን ልምድና ተሞክሮችም ያካፍላቸው ነበረ። ሌላው ከሱ ካለፈ በኋላ ሁሌም ከጎን ሆና ስደግፈውና ስታበረታታው የነበረች ጀግና እናቴ ይሄን ስራ በመጀመር ከሱ ተረከባ አሁን ለምታዩት ውጤት አድርሰዋለች። አሁን ላይ የእርሻ ኢንቨስቲመንቱ ምን ምን ምርቶችን እያመረተ ነው በሚል ላነሳንላት ጥያቄም የአዶናይት ምላሽ የሚከተለው ነው። አሁን ላይ እየሰራን ያለ ነው በዋነኝነት በምርጥ ዘር ማባዛት በስንዴና በበቆሎ ከኢትዮጵያ ምርጥ ዘር ድርጅትና ከደቡብ ምርጥ ዘር ድርጅት ጋር እየሰራን ያለ ነው። በዋነኝነት የበቆሎና የስንዴ ምርጥ ዘር ላይ ነው ትኩረት ያደረግ ነው ግን ከዛም ባለፈ የአትክልት እንደ አቮካዶ፣ ሙዝ የመሳሰሉትን አሁንም በመስኖ እያሳደግን ያለነው። ያለ ነው። ሌላም ኑግ ኑጎችን እያመረት ነው። እንዲሁም የንብ ቀፎ አለን። ወደ ሀምሳ የሚሆኑ ዘመናዊ ንብ ቀፎችን አስገብተናል። የአሳ ምርቶችንም ጀምረናል። በእነዚህ ስራዎች ላይ እየሰራ እንገኛለን። ድርጅቱ ለአካባቢው ማህበረሰብ በዘር አቅርቦት እንዲሁም ደግሞም ለወጣቶችና ሴቶች ቋሚና ጊዜያዊ የስራ እድል እየፈጠረ መሆኑን የምትገልጸው አዶናይት ድርጅቱ ከዚህ በኋላም ዘመናዊ በሆነ መልኩም የግብርና ኢንቨስትመንቱን በማጠናከር ምርታማነቱን ለማሳደግ እንደሚሠራ ትናገራለች። ለአካባቢው ማህበረሰብ የተለያዩ ምርቶችን እንትንላለን እንረዳለን። ከዛም በተጨማሪ የውሃ አቅርቦት እንሰጣለን። ለብዙ ሰራተኞች የስራ እድል ቋሚና ጊዜያዊ ለሆኑ ሰራተኞች የስራ እድል ለብዙ ሰራተኞች አሉ። በአሁኑ እንደውም ወደ ስድስት መቶ የሚጠቁ ጊዜያዊ ሰራተኞች ነበሩ። በቀጣይ በሰፊው ሞደርን በሆነ መልኩ የተለያዩ ቴክኖሎጂዎችን በማስገባት በጋም ላይ ክረምትም ላይ በመስራት በመስኖም በመስራት ትርፋማ አለመሆን እንዲሁም አገር ውስጥም ከሀገርም ውጭ ኤክስፖርትም ደረጃ ለማድረስ አቅደናል። እንደ እግዚአብሔር ፍቃድ እኛንም ማህበረሰቡን እንጠቅማለን ብለን እናስባለን። አቶ ስዩም ኃይለ ጊዮርጊስ የአለማየሁ መኮንን እርሻ ልማት ዋና ስራ አስኪያጅ ሲሆኑም ስራው በሶስት ዋና ዋና ዘርፎች ትኩረት በማድረግ እየተሠራ መሆኑን አብራራሉም። የአለማየሁ እርሻ ልማት ጠቅላላ ይዞታው 750 ሄክታር ነው። ይህ 750 ሄክታር በሶስት ዋና ዋና የስራ ዘርፎች ተከፋፍለው ነው ያለው። በሰብል ምርት አለ፣ በአትክልትና ፍራፍሬ፣ እንደዚሁም ደግሞ በእንስሳት ምርት ነው። በሶስት ዘርፎች ነው ተቀናይቶ የሚሰራው። ዋናው አላማው ምንድነው? የአንዱን ተረፈ ምርት ለአንዱ ተመጋቢ ለማድረግ ለምሳሌ ሰብል ምርት ላይ የምንሰራቸው ስራዎች ተረፈ ምርታቸው ገለባው፣ ቃርሚያው ለከብቶች እንዲሆን ከብቶቹ ደግሞ ያንን ተመግበው እንደገና የነሱ ባይ ፕሮዳክት የሚሆኑበታቸው በኮምፖስት መልክ ተዘጋጅቶ እንደገና ወደ ማሳው ለመመለስ በእንስሳት ዘርፉ ላይ የንብ እርባታ አለን፣ የአሳ ምርት አለን። በተለይ ንቦቹ ደግሞ የሚያስፈልጉት ዋናው ነገር የማዳቀል ስራ ይሰራሉ። በራሳቸው በተለይ ለምና ምርት የአትክልትና ፍራፍሬ ምርት የፖለን ስርጭት አገልግሎት ስላላቸው አንደኛ ማር ይሰራሉ፣ ሁለተኛ ነገር ደግሞ የፖለኔሽን ስርጭቱን ስለሚያፋጥኑልን በተለይ ምርጥ ዘር ስንሰራ በቆሎ ላይ የወንድና ሴት የሚባል ፓርት አለና ከወንድ ላይ ፖለንን ነቅሞ ለሴትዋ እንዲያደርሱ ንቦቹ ትልቅ ወሳኝ ስራ አላቸው እና አሳም ላይ ደግሞ የምንሰራው አሳውና ወደፊት ዶሮ እርባታ እንጀምራለን። ዶሮ እርባታና አሳውን ተመጋጋል። ሁሉም እነዚህ ግቢ ላይ የምንሰራቸው ስራዎች አንዱ አንዱን እየመገበ የተሻለ ነገር የምንሰራበት ነገር ስለሆነ አጠቃላይ እንግዲህ በአሁኑ ሰዓት በምርጥ ዘር ሂደት 560 ሄክታር የስንዴ ምርት ንግ በርድ የሚባል ዝርያ በ560 ሄክታር ላይ ሰርተናል። ይህንንም ከኢትዮጵያ ምርዘር ድርጅትና ከደቡብ ምርዘር ድርጅት ጋር ኮንትራት በመፈራረም እንግዲህ መስራች የሆነውን ዘር እያመረትን ማለት ነው። የእርሻ ኢንቨስትመንቱ በመካናይዜሽንና በቴክኖሎጂ አጠቃቀም የምተገበር በመሆኑ ከማሳ ዝግጅት እስከ ምርት አሰባሰብ የምርት ብክነት እንዳይኖር እንዲሁም ምርትና ምርታማነትን ለማሳደግ ትልቅ ፋይዳ እንዳለውም ስራ አስኪያጁ ይገልጻሉ። ይሄ እንግዲህ ጠቅለል ደርጎ ሲጠረቅ እርሻ መካናይዜሽን ይባላል። ግብርናን በመካናይዝድ ማዘመን ትልቁ ጠቀሜታው ምንድነው? ከመሬት ዝግጅት ጀምሮ እስከ ምርት መሰብሰብ ድረስ ያለውን አንደኛ ስራን በተቀላጠፈ ሁኔታ እንድሰራ ያደርጋል። ከማረስ ጀምረ መሬት የማለስለስ በአግባቡ ጥልቀት ያለው እርሻ ለማረስ መሬቱን ለማለስለስ ከአረምና ከባዕድ ነገሮች ንጹሕ ለማድረግ በትራክተር ማታረስ አለበት። ከዛ ከታረሰና ከለሰለሰ በኋላ ደግሞ የሚዘራውን በማሽን ነው እኛ የራሳችን ብሮድካስቲንግ በብተና የሚሰራለን በመስመር የሚሰራለን ስንዴ ላይ እና እሱ ደግሞ ምን ያቀላጥፍላል? አንደኛው በመሬት ላይ መቀመጥ ያለባቸው የዘር መጠኑ በትክክል እንዲቀመጥ ያደርጋል። በእርሻ ሳይንስ ፕላንት ፖፕሌሽን ወይም ደግሞ በአንድ ሄክታር ላይ ሊኖር የሚገባው የሰብል ብዛት በትክክል እንዲቀመጥ ይደረጋል። ያ ማለት ምርታማና ትክክል ላይ ነው በኋላ የምታየው። ምንድነው በተለምዶ እንግዲህ በደንብ ሳይሰጥና በትራዲሽናል መልክ ስለምንጠቀመው አንድ ሄክታር ላይ መዘራት ያለበት ስንዴ መጠን አይታወቅም። አንድ ሄክታር ላይ መዘራት ያለበት የማዳበሪያ መጠን በትክክል አይታወቅም። ግን ዘርቻለሁ ትላለህ፣ ማዳበሪያ ሰጥቻለሁ ትላለህ። ግን ወደ መካናይዝድ ስታመጣውን ካልብሬት ነው ሁሉ ነገር። ስለዚህ ይህን ያህል ዘር በዚህ ያህል ሄክታር ጣል ተብሎ ማሽኑ ካልብሬት ይደረጋል። ልክ ያን ሄክታር ሲጨርስ ዘሩ ማዳበሪያም ይጠናቀቃል። ግብአቶችህንም በትክክል እንድትጠቀም ያደርግሃል። ጊዜህን በአግባቡ እንድትጠቀም ያደርጋል። ምርታማነት እንዲጨምር ያደርጋል። ስለዚህ መካናይዜሽን ምንም ምንም ጥርጣሬ የሌለው ከፍተኛ ለውጤታማነት ለምርታማነት የተሻለ ነገር ስለሚኖር እንግዲህ አሁን የምናየው ደስ የሚለው ነገር መካናይዜሽኑ በደንብ እየተስፋፋ ብዙ ቦታዎች ላይ ከነበረው አስተራረሳችን በበሬ ከምናርሰው እየወጣን ወደ ትራክተር ማረስ በሰው ከማጨድ ከመውቃት ወደ ኮምባይነር መውቃት እየተሸጋገረ በአብዛኛው ሀገራችን ላይ እየታየ ስለሆነ እኛም እንደ ድርጅት ግን ሙሉ ስራችን የምንሰራው መካናይዝድ በሆነ ነው። የሌበር የምንጠቀምበት የሰው ኃይል የምንጠቀምበት ጊዜ አለ። ስለዚህ ጠቅልል አድርጌ ስነግርህ ምን ያደርጋል መካናይዜሽን መጠቀም የሚለው አንደኛ ጊዜን ይቆጥብልሃል፣ ሁለተኛ ምርታማ ያደርግሃል። ጊዜን በአግባቡ እንድጠቀም ያደርጋል ግብአቶችህንም ሙሉንም ነገር በአግባቡ እንድትጠቀም የአካባቢው ህዝብ የወረዳውና የዞኑ አመራር እንዲሁም ባለድርሻ አካላት የእርሻ ልማቱን በመደገፍ ረገድ ከፍተኛ አስተዋጽኦ እያበረከቱ እንደሆነም ስራ አስኪያጁ እንዲህ ይገልጻሉ። እንዳጠቃላይ እኛ ድጋፍ እንግዲህ ከቀበሌ ጀመረ እስከ ከፍተኛ የክልል አመራር ድረስ ያለው ነገር ይሄ ነው ማለት አንችልም። እኛ እውነት ለመናገር ይሄ ለማጋነን አይደለም፣ እያንዳንዱ ስራችን ላይ ጠልቃ በመግባት ተቸገሩን ባልናቸው ጊዜ ድብር መድረስ በጸጥታ ጉዳይ በሰላም ጉዳይ እርሻችን ላይ ምንም አይነት ኮሽታ ሳይሰማ በሰላም እየሰራ ያለ ነው፣ ትልቅ ነገር ነው እዛ። ሌላው ደግሞ የአካባቢ ማህበረሰብ ነው። ማህበረሰቡ ድርጅቱን ስለሚፈልገውና አብሮ ስለሚሰራ ከድርጅታችን ጋር ምንም ጣአንት የለውም። በሰላም አካባቢ ማህበረሰብ ጋር ዙሪያችን ሰላምነን። ስለዚህ ስራችንም በሰላማዊ መንገድ እየሰራ ችግር ያጋጥሞ ነው። ለምርታ አሰባሰቡም ያው ዘመናዊ ቴክኖሎጂን ሲጠቀሙ ድጋፍ ይደረግላቸዋል ወይስ? አዎ ይደረጋል። በቃ ኦልሬዲ፣ እንግዲህ መካናይዜሽኖቹን ስናመጣቸው፣ በኪራይ ስናመጣ እንኳን ከዩኒዮኖች እናመጣል። እኛ በመንግስት የተደራጀ አካል ነው። ከዛም ይመጣል፣ ከግለሰቦችም ይመጣል። የአካባቢው ህብረተሰብ ካልረዳ በስተቀር መንግስትም ካልረዳ በስተቀር ኢንቨስትመንት ብቻ የትም አታደርሰው። ባለሀብቱ ብርና እውቀቱን ይዞ ሲመጣ መንግስት ደግሞ እዚህ ጋር ያለውን ለስራዋ ምቹ ሁኔታዎች ሲፈጥርላቸው ና ሁለቱ አንድ ሆነው ተሳስበው ና ተደጋግፈው ሲሰሩ ምንም ጥያቄ የለም። በአጭር ጊዜ ለውጥ የሚመጣበት ነገር አለ። አንዱ ወደፊት የሚሄድ ከሆነ አንዱ ወደኋላ የሚስብ ከሆነ ወይ ደግሞ ባለሀብቱ መስራት ያለበትን ነገር ሳይሰራ ሲቀር መንግስት እንዲሰራ ሲፈልግ፣ ባለሀብቱ መስራት ሲፈልግ መንግስት መደገፍ ያለበት ነገር አለማያደርግ ከሆነ ውጤታማነቱ ብዙም አይታይም። ና እኛ ግን ከዚህ ነጻ ነው። የእርሻ ልማቱ የስራ እድል ከማፍጠር አንጻርና ለአካባቢው አርሶ አደሮች የግብርና ቴክኖሎጂን ከማስተዋወቅ አንጻር እያበረከተ ያለውን አስተዋጽኦም ስራ አስኪያጁ እንዲህ ያስረዳሉም። በአሁኑ ሰዓት እንደየ ወቅቱ ይለያያል። ለምሳሌ በጣም ስራ በሚበዛበት ጊዜ አሁን የአበባ ነቀላ በሚኖርበት ጊዜ በሰር ሰዓት፣ በአረም ሰዓት፣ በቁጥኳቶ ሰዓት እስከ 300 ሰራተኛ ይሰማራል። እዚህ ግብል ግን አሁን በቋሚነት በምናለማቸው የጓሮ አትክልቶች ላይ በንብ እርባታው ላይ በአሳ እርባታው ላይ እና እንደዚሁ ምንም ማቋረጥ የሌለው ስራ በትንሹ እስከ 50 ሰራተኞች ከወር እስከ ወር ወይም ከአመት እስከ አመት ከኛ ጋር ይሰራሉ። ይሄ ከፍተኛ የሆነ ድል ያው የስራ ድል ለመፍጠር አኳያ ነው የምናየው። ከዛ በተረፈ ከማህበረሰቡ ጋር ያው እኛ ጋር ስለሚሰሩ የምናደርገውን የቴክኖሎጂ ጠቀሜታነት ያ ያሉ አብረውን ስለሆኑ አብረውን ስለሚሰሩ ያዩትን ነገር ደሞ ወደ ራሳቸው ማሳ እንዴት አድርገው መውሰድ እንዳለባቸው በተግባር እያዩ ስለሆነ ውጤቱንም እያዩ ስለሆነ ያን ይተገብሩታል የሚል ነገር አለ። እዚህ ጋ የሚታየው የሜካናይዜሽን እንቅስቃሴ አካባቢው ላይ ላለው ማህበረሰብ ምንም ጥያቄ የለውም ተጽዕኖ ይፈጥራል። ሰው እኔም እንደዚህ ብሰራው ብለው መነሳታቸው አይቀርም። አንዱ እሱ ነው። አቶ ስዩም ስለ ድርጅቱ ቀጣይ ራእይ ሲናገሩም በቀጣይ በሶስቱም ዘርፎች ማለትም በሰብል፣ በአትክልትና ፍራፍሬ እንዲሁም በእንስሳት ምርት ስራውን በተጠናከረና በተሻሻለ አሰራር በማስቀጠል ከዚህ የበለጠ ውጤታማ ለመሆን እንደሚሰራ ይገልጻሉ። በቀጣይ ራያችን፣ ቅድም እንደጀመርኩላችሁ እነህ ሶስት የስራ ዘርፎቻችን ላይ በአዝርቱም በአትክልትና ፍራፍሬውና በእንስሳው ላይ በደንብ በተደራጀና ዌል ኦርጋናይዝድ በሆነ መልኩ ይህንን ድርጅት አደራጅተን አስተማሪ የሆነ ውጤታማ ስራ ሰርተን ለእኛም ለሀገርም ለአካባቢውም የሚጠቅም ማድረግ እንፈልጋለን። እንግዲህ ይህን ስናደርግ እንደ ቻለንጅ አንድ ቻለንጅ ብቻ ነው ያለብን። ሌላ ሁሉም ነገር ሰላም ነው ብያለን። ቅድም የዘታ ችግር የለብንም። የማህበረሰቡ ጋር አብሮ የመስራት ችግር የለብንም። የአስተዳደርና የድጋፍ ችግር የለብንም። አሁን አንዳንድ ትልቅ ችግር ሆኖብን ያለውኛ መብራት ነው። እዚህ ለምሳሌ 40 ሄክታር የሚያጠጣ ፒቦት ኢሪጌሽን አለን፣ ጉርጓዳ አለን ነው የመስኖ ጉርጓዳ አለን፣ የውሃ ማጠራቀሚያ ሪዘርቬር አለን። ፒቦት ኢሪጌሽን ባንድ ጊዜ 40 ሄክታር የሚሸፍን አለን። እሱን እንኳን ሸፍኖ እንዲያጠጣ ለማድረግና በበጋ ያለውን የመስኖ ስራችን የተቀላጠፈ ለማድረግ በጀኔሬተር ነው የምንጠቀመው። ጀኔሬተሩ ደግሞ የሚጠቀመው የፊውል ኮስት በጣም ከፍተኛ ስለሆነ ከምናገኘው ጥቅም ጋር ስናየው አልጣጣም ብሎናል እና መብራት አንዱ ትልቁ ማነቆ ነው ለኛ። ሁሉ ነገራችንን እንዳናደረግ እንዳንንቀሳቀስ ያገተን ነገር ነው። እንግዲህ ተስፋ አለን። ዞኑም በዚህ ዓመት የተሻለ ነገር ይመጣል ሲታገሱት ብሎናል። የመብራት ችግሩ ከተፈታልን በእርግጠኝነት ጥሩ ስራ እንሰራለን ብዬ አምናለሁ። ውድና የተከበራችሁ የዝግጅታችን ተከታታዮች የግብርና ኢንቨስትመንት ስራዎች የሀገሪቱን ምርትና ምርታማነት ለማሳደግ ጉልህ አስተዋጽኦ ያላቸው በመሆኑም በሁሉም ኢንቨስተሮች የተጀመሩ ስራዎች ተጠናክረው ይቀጥሉ እያልን ለዛሬ ያልነውን በዚሁ ፈጸምን። ሰላም! ግብርና የህዝባችን ዋስትና!